ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ ሰላማዊ ነጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን እነግራችኋለን። በጋምቤላ ክልል ባለፉት ሶስት ወራት ከዕቅድ በታች ገቢ መሰብሰቡ ተነገረም። በጋምቤላ ክልል በ2018 በጀት ዓመት የመጀመሪያው ሩብ ዓመት ከእቅድ በታች ገቢ መሰብሰቡን የክልሉ ገቢዎች ቢሮው ማስታውቋል። በቢሮው የእቅድ ዝግጅትና ክትትል ግምገማ ቡድን መሪ አቶ ሳሙኤል ገለታ ለብስራት ሬዲዮ እንደገለጹት በሩብ ዓመቱ ከ1 ቢሊየን 918 ሚሊዮን 177387 ብር በላይ ለመሰብሰብ ታቅዶም ነበርም። በዚህም ከ936 ሚሊዮን ብር በላይ የተሰበሰበ ሲሆን በአፈጻጸም ረገድ የእቅዱን 48.80 በመቶ ብቻ ማሳካት እንደተቻለም ተገልጿል። ለአፈጻጸሙ ዝቅተኛ መሆን የክልሉ መንግስት በ2017 ዓ.ም ተምረት ያስጠናው የክልሉ እምቅ የገቢ አቅም ጥናት መሰረት በ2018 ከፍተኛ የሆነ እቅድ መያዙ አንደኛው መንስኤ መሆኑን አቶ ሳሙኤልም ጠቅሷል። እንደዚሁም በወረዳዎች ደረጃ አዲስ እየተሰራ ያለው የግብር ከፋዮች ደረጃ ማሻሻያ ስራ በወቅቱ ካለመሰራቱ ጋር ተያይዞ የተሰራው አዲስ የግብር ውሳኔ አሁን ላይ እየተሰበሰበ በመሆኑ ዝቅተኛ አፈጻጸምም ተመዝግቧል። አዲስ የጸደቀው የክልሉ የገጠር መሬት መጠቀሚያ ክፍያና የእንስሳት ስራ ገቢ አዋጅ ጋር ተያይዞ በቅርብ ጊዜ ግንዛቤ የማስፋፋት ስራ እየተሰራ መሆኑን ሌላኛው ተጠቃሽ ምክንያት ነው ሲል ቢሮው ተናግሯል ስትል ቅድስት ደጀኔም ዘግባለችም። ለመገላገል በተኮሰው ጥይት ጓደኛውን የገደለው ግለሰብ በእስራት ተቀጣም። በቢሾፍት ከተማ አስተዳደር ዲባዬ ክፍለ ከተማ ቢሾፍት ወረዳ ውስጥ ነዋሪ የሆኑ ሌሊሳ እሸቱ፣ ሽመልስ ሰይፉ፣ ተሰማ ሀቁ የተባሉ ሶስት ግለሰቦች በአንድ ሆቴል ውስጥ ሲዝናኑ እንደነበረም ተገልጿል። ሶስቱም ግለሰቦች በቢሾፍት ከተማ ጭለለቃ ክፍለ ከተማ አርሰዲ ወረዳ አንድ ሆቴል እየተዝናኑ እያሉ በተፈጠረ አለመግባባት ሁለቱም ጓደኛሞች ሌሊሳና ተሰማ ሲደባደቡ እንደነበረም ተነግሯል። በሰዓቱ ሁለተኛ ተከሳሽ ሽመልስ ሰይፉን ለእርዳታና ጸቡን ለማረጋገጥ የያዘውን ሽጉጥ ወደ ላይ ሲተኩስ ጓደኛውን ተሰማ ሀቁን ግንባሩን በመምታት ሕይወቱ እንዲያልፍም ማድረጉን የቢሾፍቱ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ ቡድን መሪ አቃቤ ሕግ ሰኝ ነመምሳ ለብስራት ሬዲዮ ገልጿል። ሦስቱም ጓደኛሞች በሆቴል ውስጥ እየተዝናኑ እያለ በመካከላቸው በተፈጠረ ጊዜው ያለ መግባባት የግድያ ወንጀሉ መፈጸሙ አቃቤ ሕግም ገልጿል። ፖሊስ በስፍራው ደርሶ የሟችን አስክሬን ለምርመራ ወደ ሆስፒታል ልኮ ሁለቱን ግለሰቦች በቁጥጥር ስር አውሏል። የምርመራ መዝገቡን አጠናቅቆ ለአቃቤ ህግ የላከ ሲሆን አቃቤ ህግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 540 በተራ የሰው ግድያ ወንጀል ክስም ይመሰርታል። በአቃቤ ህግ የተመሰረተውን ክስ የተመለከተው የቢሾፍት ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 12 ቀን 2018 ዓ ም በዋለው ችሎት ተከሳሽ ሌሊሳ እሸቱና ሽመልስ ሴፉ ጥፋተኛ ተብለው እያንዳንዳቸው በ15 ዓመት እስራት እንዲቀጡ የወሰነባቸው መሆኑን አቃቤ ህግ ሰኝ ነሞምሳ ጨምረው ለብስራት ሬዲዮ ተናግሯል ስትል ባልደረባችን ምህረት ታደሰ ዘግባለችም። ውድ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ከዓለም አቀፍ እያገኘነውን መረጃ ይሆናል። ሜሊሳ በተባለው አውሎ ንፋስ የሟቾች ቁጥር 49 ሲደርስ በርካታ ሰዎችም የደረሱበት አልታወቅም። ሜሊሳ የሚል መጠሪያ የተሰጠው አደገኛ አውሎ ንፋስ የ49 ሰዎችን ህይወት ነጥቋል። በሰሜን ካሪቢያን አካባቢ የተከሰተው አውሎ ንፋስ የጥፋት ጉዞውን ተከትሎ የፍለጋና የነፍስ ማዳን ስራዎች የቀጠሉ ሲሆን የሟቾች አሀዝ ሊጨምር ይችላል ተብሎም ይጠበቃል። የሄይቲ ባለሥልጣናት ሐሙስ ዕለት ቢያንስ 30 ሰዎች መሞታቸውንና 20 ያህሉ ደግሞ ጠፍተዋል ሲሉም ተናግረዋል። የሮይተርስ የዜና ወኪል እንደዘገበው ጃማይካ 19 ሰዎች መሞታቸውም አስነብቧል። ዶሚኒካን ሪፐብሊክ አውሎ ንፋስ ወደ ሌላ ቦታ ከመሻገሩ በፊት የአንድ ሰው ሞት መመዝገቡን አስታውቃለች። ከተመዘገቡት በጣም ጠንካራዎቹ የአትላንቲክ አውሎ ንፋሶች አንዱ የሆነው ሜሊሳ በጃማይካ ምድብ አምስተኛ ደረጃ የተሰጠው ሲሆን በሰዓት እስከ 295 ኪሎሜትር የሚደርስ ከፍተኛ ንፋስም ነበረም። አውሎ ነፋሱ የጃማይካ ዋና ከተማ ኪንግስተንን አልመታም። ነገር ግን በጃማይካ ምዕራባዊ ክፍል ውስጥ ከፍተኛ ውድመት ማድረሱን የመንግስት ባለስልጣናትም ገልጿል። የአውሎ ነፋሱ ኃይል በካሪቢያን አካባቢ አውዳሚ ነፋስ ዝናብንና ጎርፍን ያስከተለ ሲሆን ባለፈው ሳምንት ከነበረው ጥንካሬ እየቀነሰ መጥቷል። የሂስፓንዮላ ደሴት የሚጋሩት ሃይቲና ዶሚኒካን ሪፐብሊክ ምንም እንኳን ቀጥተኛ ጉዳት ባይደረስባቸውም ሁለቱም ከባድ የጎርፍ አደጋ አጋጥሟቸዋል ሲል ከስፍራው የተገኘው መረጃም ያመላክታል ተገኝቷል በኩባ ምንም አይነት ሞት እስካሁን አልተመዘገበም የኩባ ምስራቃዊ ክፍል ግን በኃይለኛ ንፋስ እንደተመታ ሮይተርስ የዜና ወኪልም ዘግቧል አሜሪካ የኒውክሌር ሙከራን እንድትጥል ትራምፕ ያቀረቡትን ጥሪ ኢራን አወገዘችም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ፔንታጎን የኒውክሌር ጦር መሳሪያ ሙከራን እንዲቀጥል ያደረጉትን ጥሪ አውግዘዋል። የመከላከያ ዲፓርትመንትን እንደ የጦርነት ክፍል ቀይሮ በኒውክሌር የታጠቁ ኃይለኛ የአቶሚክ መሣሪያዎችን መሞከር ጀምሯል ሲል አራግቺ በኤክስ ላይ ጽፏል። የኢራንን ሰላማዊ የኒውክሌር ፕሮግራም በማንሳት የኒውክሌር ተቋሞቻችን ላይ ተጨማሪ ጥቃቶችን ለመፈጸም እያስፈራሩ ነው፣ ይህም የዓለም አቀፍ ሕግን በግልጽ የሚጥስ ነው ብለዋል ትራምፕ ይህን አስገራሚ ትዕዛዝ ሐሙስ ዕለት ከቻይናው ፕሬዚዳንት ዢ ቺምፒንግ ጋር በደቡብ ኮሪያ ከመገናኘታቸው በፊት በእስያ ፓስፊክ ኢኮኖሚ ትብብር ማጠቃለያ ላይ ገልጸዋል። ትራምፕ እንዳሉት ፔንታጎን የኒውክሌር ጦር መሳሪያ ሙከራ እንዲቀጥልና በአምስት ዓመታት ውስጥ እንደ ሩሲያና ቻይና ካሉ ሀገራት ጋር በእኩል ደረጃ እንዲቀጥል መመሪያም ሰጥቷል። የኒውክሌር ደኅንነት ኤክስፐርትና የካርኔጂ ኢንዶመንት ለዓለም አቀፍ ሰላም ከፍተኛ ባልደረባ አንኬት ፓንዳ እንደተናገሩት የትራምፕ ውሳኔ ምናልባት ዋሽንግተን ከኢራን ጋር ባላት የኒውክሌር መርሃ ግብር ውዝግብ ይልቅ ከሩሲያና ቻይና የቅርብ ጊዜ እርምጃ የአጸፋ ምላሽ ሊሆንም ይችላልም ብሏል። ፓኪስታንና አፍጋኒስታን የተኩስ አቁም ስምምነቱን ለአንድ ሳምንት ለማስቀጠል ተስማሙ። ፓኪስታንና አፍጋኒስታን በቱርኪ ባደረጉት ድርድር የተኩስ አቁም ስምምነቱን ቢያንስ ለአንድ ሳምንት ለማራዘም መስማማታቸውን የቱርኪ የውጭ ጉዳይ ሚኒስትር አስታውቋል። ሚኒስተሩ ፓኪስታንን አፍጋኒስታንን፣ እንዲሁም አሸማጋዮችን ቱርኪና ኳታርን ወክሎ በሰጠው መግለጫ ህዳር 6 ቀን በኢስታንቡል በሚካሄደው የከፍተኛ ደረጃ ስብሰባ ላይ በድጋሚ ተገናኝተው የተኩስ አቁም ስምምነት እንዴት ተግባራዊ እንደሚሆን ይወያያሉ ሲልም አስታውቋል። ሁሉም ወገኖች ሰላምን ለማስጠበቅና የተኩስ አቁም ስምምነቱን የጣሳ አካል ላይ ቅጣት የሚጥል የክትትልና የማረጋገጫ ዘዴን ለመዘርጋት ተስማምቷል። ሁለቱም ጎረቤቶች በዚህ ወር መጀመሪያ ላይ በአፍጋኒስታን በደረሰው ፍንዳታ የተነሳ በሁለቱም ሀገራት ዘንድ ለአንድ ሳምንት የዘለቀ የድንበር ግጭት መቀስቀሱም ይታወሳል። በድንበር ተሻጋሪ ጥቃቶችን የፓኪስታን ጦር ከ200 በላይ የአፍጋኒስታን ተዋጊዎችን ገድያለሁ ሲል አፍጋኒስታን በበኩሏ 58 የፓኪስታን ወታደሮችን ገድያለሁ በማለት የአጸፋ መግለጫ አውጥታለች። እንደ አውሮፓውያን አቆጣጠር በ2021 ታሊባን ካቡሉን እንደገና ከተቆጣጠረ በኋላ በሁለቱ ሀገራት መካከል የተደረገው ከባድ ጦር ነት ነው። ከግጭቱ በኋላ በኳታርና በቱርኪያ አሸማጋይነት በፓኪስታንና በአፍጋኒስታን የመከላከያ ሚኒስትሮች ጥቅምት 19 በዱሃ የተኩስ አቁም ስምምነት ተፈርሟል። የፓኪስታን ታሊባን ወይም ቲቲፒ ተብሎ የሚጠራው የታጠቀ ቡድን በፓኪስታን ግዛት ውስጥ ገዳይ ጥቃቶችን ይፈጽማል በሚል ለረጅም ጊዜ ሲከሰስም ቆይቷል። ለቡድኑ ድጋፍ በማድረግ ደግሞ የአፍጋኒስታን ገዥን ኢስላማባድ ትወነጅላለችም። ካቡል በበኩሏ ክሱን ሐሰተኛ ስትል ታጣጥለዋለችም። የተከብራችሁት መልካሶቻችን ከብስራት የዩቲዩብ ቻነል ስትላልፍላችሁ የነበረው የዛሬው የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላም።